አቤት ውበት ዘቤት ውበት፣ ፈጣሪ ፍቅራቸውን ያብዛላችሁ። በጣም ነው የሚታምረው። ታላ ዘንር ና ይውል ስታወራ አረጋ ብለህ ተናገር። ሰው አክብር እንጂ አክብድህ አቲ ለመወደድ ስቃይ አትብላ። ሁሉንም እቅድህን ለሁሉም አታውራ። የተሰማህን ሁሉ አትናገር። እምቢ አልችልም ማለት ልመድ። ሁሌ ሰው አብሮ እንዲሆን አታስስ። ብርታል ከንቱ ቢለፈልፍ ተናግሮ ነጋሪ፣ የወደድ አይደለም የጠላ ነው ፈሪ። ከይን ያወጣችሁ እንደ ፍቅር የሚያስደስት ነገር የለም። ከምትወዱት ጋር እንደዚህ መደሰት በጣም ደስ ይላል። እውነት ፈጣሪ ፍቅራችሁን ያብዛላችሁ። በጣም እጅግ በጣም ተምራላችሁ። ከአይን ያውጣችሁ። ፈጣሪ ፍቅራችሁን ያብዛላችሁ። በጣም ተምራላችሁ። ሲዩና አላገር በጣም ይህ ነው የቆየ ዝንጅብል። እንኳን ደስ አለሽ እንኳን ለዚች ደስ ያለች ቀን ቀና በቃሽ፣ ፈጣሪ ማለት ነው። ሁሉም ነገር ያልፋል። ለሰው ልጅ ትግስት ነው ዋና የማያልፍ ቀን የለምና፣ አላዘር እንኳንም ደስ አላችሁ። እንኳንም ፍቅራችሁ እንደዚህ ፍክት ድምቅ ብላችሁ እንኳን መጣችሁልን። እውነት በጣም ተምራላችሁ። እግዚአብሔር ይመስገን ስለ ሁሉም ነገር። አስቀድሞ ፈጣሪ ማመስገን ከሁሉም ይበልጣልና። ፈጣሪ ይጠብቃችሁ፣ ፍቅራችሁን ያብዛላችሁ። ፈጣሪ አሁንም ጨምሮ ጨምሮ ይስጣችሁ። ፍቅራችሁን እንደ ምድር አሸዋ ያብዛላችሁ። ፈጣሪ ፍቅራችሁን በጣም ተምራላችሁ እውነት ካለ ሁሉም ነገር አለ። የሚሆነው ነገር የለም። ፍቅር ነው ዋና ለሰው ልጅ እዚህ ምድር ላይ ሰላም፣ ፍቅር ካለ ሁሉም ነገር ሙሉ ነው። ፈጣሪ ለሁላችንም መልካም ፍቅር ያድለን። ፈጣሪ የተመሰገነ ሁሉም ነስለ ሁሉም ነገር በጣም ነው የምታምሩት ነት በጣም ማለት ነው። በጣም ደስ ይላል። እንደዚህ ደስ የሚል ፍቅር ጊዜ ፍቅር ጊዜ ስታሳልፉ እንደዚህ የምትመመጡት ለተመልካቾቻችሁ እራሱ በጣም ደስ የሚል እይታ ነው የሚኖራችሁ ማለት ነው። እኛም ደስ እያለን ነው የምናያችሁ ማለት ነው። እንደዚህ መልካም ነገር ይዛችሁ የምትመጡ የእኛም ከናንተ የምንማረው መልካም ነገርን፣ ጥሩ ነገር፣ ፍቅርን፣ ደስታ ሰላምን ስለሆነ ለኛም የምታቀርቡልን እንደዚህ አይነት በጣም ደስ የምለው ነገር ነው። እውነት በጣም ደስ ይላል ማለት ነው ይዛችሁ የምትመጡት። እግዚአብሔር ይመስገን ስለ ሁሉም ነገር፣ ፈጣሪ ሁሉንም ነገር መቀየር የሚችል አምላክ ነውና በጣም ነው ደስ የምትሉት፣ በጣም ነው የምታምሩት። እግዚአብሔር ይመስገን ስለ ሁሉም ነገር። ከሁሉም አስቀድሞ ፈጣሪ ማመስገን ነው ሁሉንም ማድረግ የሚችለው እሱ ስለሆነ፣ እውነት በጣም ነው የምታምሩት። ትንሱዬ ያንቺ ሙካ እንደዚህ ደስ ብሎሽ እንኳን ማየውሽ ፈጣሪ ይመስገን ስለ ሁሉም ነገር ዛሬ መጨረሻችሁ ያማረ የሰመረ እያደርግላችሁ፣ ለቁም ነገር ያብቃችሁ፣ አንድነታችሁን ያብዛላችሁ፣ ከወረት የጸዳ ፍቅር ያደርግላችሁ ፈጣሪ። እንደዚህ ሽብርቅ ድምቅ እንዳማራችሁ፣ እንደዚህ ፈጣሪ በአንድነት ያኖራችሁ። በጣም ነው የምታምሩት። እውነት በጣም ደስ ይላል። ፈጣሪ ይመስገን፣ ስለ ሁሉም ነገር ፈጣሪ ፍቅራችሁን እንደ ምድር አሸዋ ያብዛላችሁ። በጣም ደስ ትላላችሁ። ሰላማችሁ ይብዛልኝ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ቪዲዮ ሰራለው ብዬ ነው እንጂ ትንሽ አሞኛል። ድምፅ የራሱ ተግድግድ ብለዋል ማለት ነው። እንዴት ናችሁ ለኝ ደህና ናችሁ ለኝ? አለው እግዚአብሔር ይመስገን። እንግዲህ ዛሬ ተዙዬ እና ራዛ ሬኔ መጥቻለሁ በአዲስ ቪዲዮ ማለት ነው። ሼር ላይክ፣ ሰብስክራይብ በማድረግ አበረታቱን። መልካምነትን አይከፈልበትም። ሰላማችሁ ይብዛልኝ። ስለምታደርጉልኝ ሁሉም ነገር ከልባ መሰግናለሁ። ፈጣሪያ ፈጣሪ ያክብርልኝ። ሁላችን ብንደጋገፍ ጥሩ ነው፣ ብንደጋገፍ ጥሩ ነው። ሁላችንም የመዳም ቅመሞች ማለት ነው ተደጋግፍን ከመዳን ቤት ብንወጣ መልካም ነው እላችኋለሁ። ሰላማችሁ ይብዛልኝ ነኝ ስለ ተከታተላችሁም አመሰግናለሁ። ፈጣሪ ሀገራችን ሰላም ያድርግልን። ትንሱዬና ላዘር እንግዲህ ፈጣሪ ፍቅራችሁን እንደ ምድር አሻዋ ያብዛላችሁ፣ ሰላማችሁን ያብዛላችሁ። በጣም ነው የሚታምሩት። እውነት ፈጣሪ ከአይን ያወጣችሁ ብያቸዋለሁ። ከሁሉም አስቀድሞ ፈጣሪ ማመስገን ነው። ፈጣሪ ይሁን ካለ የማይሆነው ነገር የለምና እግዚአብሔር ይመስገን ስለ ሁሉም ነገር። ፈጣሪ ፍቅራችን እስከ መጨረሻ እንደዚህ እንደ አማሬ እንደ ሽብርቅ እንዳለ ያኖራችሁ፣ በአንድነት ለቁም ነገር ያብቃችሁ። በጣም ነው የምታምረው። ጽኑት ለመናገር እግዚአብሔር ይመስገን ስለ ሁሉም ነገር። ዳር የነበረኝ ቆይታ የኔን መስለን ነበረ። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ሰላም ነው ለሰው ልጅ ከምንም በላይ እንግዲህ ሼር ሰብስክራይብ ላይክ በማድረግ አበረታቱኝ፣ ይላችኋለሁ። የመዳም ቅመሞች ሁላችንን ብንደጋገፍ ብንረዳዳ መልካም ነው። ሰላማችሁ ይብዛልኝ። አፍራችሁ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ለሀገራችን።